ጤና ይስጥልኝ ውድ የሰው በልኪት ተከታታዮች፣ እንደሆናችሁ ደና ናችሁ? አለው እግዚአብሔር ይመስገን በጣም ደና ነኝ። አይሁብ ጠፍቻለሁ፣ በጣም ጠፍቻለሁ። በጣም ይቅርታ እጠይቃለሁኝ ከወዲሁ ምክንያቱም ምንም አልተመቸኝም። በጣም ቢዚ ሆኜ ነበረ። ይሄ ራሱ ከተቀረጸ ሶስት ሳምንት ይሆናል፣ በእርግጠኝነት ሶስት ሳምንት ሶስት ሳምንት ሆነው እና ዛሬ ደግሞ ይችላቸው የመጣሁት ድንች በስጋ ነው። አሰራሩን አብረን እኔ ማለት እዚህ ጋር ያረኩት ቅመም የሎ ባህር ብላክ ፔፐር ገርልክ ፓውደር እና ፓብሪካ ነው። አራቱን አንድ ላይ አድርጌ ቀላቂ ከድንቹ ጋር ኦብን ውስጥ ከተትኩት ለአርባ ደቂቃ ለአርባ ደቂቃ በመቶ ሰማኒያ ዲግሪ በመቶ ሰማኒያ ዲግሪ ለአርባ ደቂቃ አድርጌ አስገባዎች ማለት ነው። ከዛ ስልስ እንሰራለን። ለስጋው የሚሆን ስልስ እዚ ጋ እንደዋሽ። ሽንኩርት ድቀቅ አድርጌ ከተፍኩኝ። ማሽን በልብስ ከትፍ። ሽንኩርቴ እንደዚህ ከተፍኩ በኋላ አንድ ፍሬ ቲማቲም ና አንድ የቲማቲም ድልህ አንድ ፒስ እና አንድ ፍሬሽ አንድ ፒስ ቲማቲም እና አንድ ፒስ አንድ ላይ እንቀላቅለ ና አፈጨዋለን ማለት ነው። ውሃ ትንሽ አርገን ትንሹ አርገን ከዛ ሽንኩርታችን እዚ ጋር ጥብስ እናረጋለን። መጀመሪያ የምጠብሰው መጀመሪያ በደረጉ ከዛ ዘይት አረግበታለሁ። ሽንኩርቱ አሁን ከመጠጠ በኋላ ዘይት አረጋለሁ። ከዛ ዘይቴን ካረግኩ በኋላ አንድ የሻይ ማንኪያ ነጭ ሽንኩርት ፍሬሽ። እሱን በደንብ ከጠበስኩ በኋላ ያለኝን ስጋ አረጋለሁ ማለት ነው። እዚ ጋር ተደፍቶ ነበር ተያልሽ። ጋይን እንደዚህ በደንብ ካዋሃድኩት በኋላ ቲማቲም ጨምራለሁ። የፈጨሁትን ቲማቲም እንደዚህ ከበሰለልኝ በኋላ በደንብ ከበሰለ በኋላ ስጋ፣ ቲማቲም የቲማቲም ድልህን ቀድሜ የፈጨሁትን አምጥቼ እጨምራለሁ ማለት ነው። በነገራችን ላይ ሰብስክራይብ፣ ሼር ላይ ኮሜንት ማድረግ በጣም አንሷል። በጣም ሰብስክራይብ ማ ምንም እየተንቀሳቀስ አይደለም። ፕሊስ እያበታታችሁኝ አይደለም። ፕሊስ ድንቼ እንደዚህ በዚህ መልኩ በስሎ ወቶልኛ ከዛ እንደዚህ ያደረገዋለሁኝ ማለት ነው። ከላይ ወላይ ከላይ ከሰደነቹ ከላይ ስጋ ካደረኩኝ በኋላ መልሼ በ በፖይል ጠቀለልና መልሼ ለተወሰነ ደቂቃ ጊንቱን ጣም እንዲይዝልኝ ሮዝመኑን ጣም እንዲይዝልኝ መልሼ ለ15 ደቂቃ አስገባዋለሁ ውስጥ ለ15 ደቂቃ መልሼ አስገባዋለሁኝ ለ15 ደቂቃ መልሼ አስገባዋለሁ፣ እንደዚህ ጠቅልዬ በፎይል ማለት ነው። ከዛ እዚህ ከ15 ደቂቃ በኋላ እንደዚህ ሆናት ሲከፈት፣ በጣም ነው የሚጣፍጠው። ከዛ ፐርስሊ እነስንስበታለ፣ ከዛ ቺዝ ነስንሽበት፣ ለስን ደቂቃ ለአምስት ደቂቃ መልሼ አስገባዋለሁ ኦቭን ውስጥ። በጣም ነው የሚጣፍጠው። ሞክሩት። በጣም ቀላል አሰራር ነው። ላይክ ሼር ኮመንት እያደረጋቸው አበረታቱኝ። ባይ።